ንግስ አርሶች ስምንት ወገን ናቸው። ማን ማን ናቸው ቢሉ ቀተለ፣ ቀደሰ ተንበለ፣ ባረከ፣ ማይረከስ፣ የሰየከ፣ ከይለ፣ ጦመረ ናቸው። ለእነዚህም የራሳቸው ሰራዊቶች አሏቸው። የቀተለ ሰራዊቶች ሀብ፣ የተከሰ ሰኮተ ናቸው። የቀደሰ ሰሩዌ ግን አንድ አንግልግ ብቻ ነው። የተንበለ ሰራዊቶች ቀበያው፣ በጠቀምጦ፣ ሰጠር፣ ዘርዜቀ ናቸው የባረከና የክህለ ግን ራስ ራሳቸውን ከመሳሰለ በቀር ሌላ አመል ያለው ግስ አይገኝላቸውም። የማይረከ ሰራዊቶች አንቀይ፣ ደወሰ፣ ካይዶ አናህሰይ ናቸው። የሴሰይ ሰራዊቶች አሌሌ፣ አቅዜዚያንጀጌ ናቸው። የጦመረ ሰራዊቶች አለሆሰሰ፣ አክሞሰሰሶር፣ ኤመ ወር ኤመ ናቸው። አይማድ አርስት የሚባሉ ቀለማቶች አምስ ናቸው። ማን ማን ናቸው ቢሉ ቀተለተ፣ ቀትላቅተለተ፣ ቀተል አስተቃተለላቸው እሊህም በአማርኛ ቀተል አድራጊ፣ ተቀተለ ተደራጊ፣ አቅተል አስደራጊ፣ ተቃተለ ተደራራጊ፣ አስተቃተለ አደራራጊ ይባላሉ። አስራን አቀጽ የሚባሉ ቀለማት አራት ናቸው። ማን ማን ናቸው ቢሎ ተነአየ ናቸው። እሊህም በግዛቸውና በራብዓቸው በሳድሳቸውም ይነገራሉ። ነግን ተለይቶ በካይቡ ይነገራል። የዚያው ማስረጃ ንኡኑ ፈሮኒቱ ውስጥ አብያቲነ በሰላም ያለውን አዋጅ መለከቷን። ግስ የሚያስነሱ ቀለም ሀነከ፣ ሰጠ፣ አደቀቀ፣ ፈጨ። ሀነከ የሀን ይሰጣን ይህን ይሰጥ ዘን ይህን ይስ፣ ሀኒክ ሀኒኮ የሰጠ፣ ፍኑካን ሀናከ የሰጡ፣ የሰጠች የሰጡ መህንክ መስተህንክ መስተሃንክባይድ ቅጽል ሃነክ መድበል አሊክ ሃኑክ ዘመድ ዘር ናይክ ሃናውክ ካት በብዙ ህንካ ጥሬ ዘር በዓለ ህንካ ይላል። ህንከት ሳቢዘር ሳቢዘር ማህነክ ባይድ ዘር መንክ በብዙ ነከ የሃን ክብሎ ወይ ፈርህው ለእግዚአብሔር ፈራ ሀከ ከተከራከረ ይከራከራን ይከራከር የተከራከረ የተከራከሩ የተከራከረች የተከራከሩ ቅጽል ቅጽል መድበል

ያውካን ያጉግዘን ያውክ ማወቅ ያወከ፣ ያወኩ፣ ያወከች፣ ያወኩ ባይር ቅጽል፣ መድበር ዘመድ፣ ዘር ሳቢ ዘር በብዙ

ለከ ከጻፈ ይለክ ይጽፋል ይጽፍ ዘን ይጻፍ የጻፈ የጻፉ የጻፈች ባይር ቅጽል መድበል ለከከ ጻፈ

መለከ ገዛ ይመል ይገዛን ይምልእ ይገዛ ዘንድ ይምልእ ይግዛ መሊክ መሊኮ መግዛት የገዛ ምሉካን መላከ የገዙ ልክ ዝመላ የገዛች ምሉካት መላከ የገዙ መምልክ መስተምልክ መስተማደ ባይር ቅጥል መድበል መልክ መለክ ዘር ውስጠ ዘን መላከው አምላክ አማልክ በብዙ መምለኪ ባይር ሳልስ ቅጥል መለከያ በብዙ መምለኪ ለሴት መምለከያ በብዙ

አቀረበም ይከፋ ይከፋን ይከፋዘን ይክፋ መክፋት የከፋ የከፉ የከፋች የከፉ በይር ቅጥል መድበል ሳቢ ዘር

ስከ ሻከረ ይስህ ይሻክራል ይስሃ ይሻክር ዘንድ መሻከር ሰሆክ ሰሃ ይሻከረ ሰሆካን ሰሃ ይሻከሩ ቅጥል መድበል ሳቢዘር ሳይክ ዘመድዘር በብዙ ሰርከ መሸ ይሰር ይመሻል ይስር ይመሽ ዘን ይስር ይምሽ ሰሪክ ሰሪክ መምሸት የመሸ የመሸች መሳስርክ

ሰበከ ጣዖት ሠራ ይሰብክ ይሠራል ይስብክ ይሠራ ዘንድ ይስብክ ሰብኮ ሰብኮ ሠራ ስቡክ የሠራ ሰባኪ ሰባኪ የሠሩ ስብክት ሰባኪ የሠራ ስቡካ ሰባ የሠሩ ሰብክ መስተሰብክ መስተሳይድ ቅጥል ሰበክ መድበል ስባኬ ስብኮ ጥሬ ዘር ስባኬያ ስብኮ በብዙ ምስባት መስበክ መስብክ ባይድ ዘር መሳብክት መሳብክ ምስባት አምላካት በብዙ መሰብክት መስብክት ይባይር ከምእላድ መሰብክታት

አንድ በብዙ ባረከ ባረከ ይባርካል ይባርክ ዘንድ ይባርክ ባርኮ መባረክ ቡሩክ ባራኪ የባረከ ቡሩካን ባራ የባረኩ ቡርክት ቡርክ ባራኪ የባረከች ቡሩካት ባራከ የባረኩ መባረክ መስተባርክ ባይር ቅጽል መባርካን መድበል በብዙ መባረክ መስተባረክ መባረክት መስተባረክ ለሴት መባረካት መስተባረካት በብዙም ባረክ ባረክት ዘመድ ዘር መድበል ሙራኬ ጥሬ ዘር ሙራኬያት በብዙም በረከት ምዕላድ በብዙ ባሮክ ዘር ውስጠ ዘየ ሰው ስም ባረካ ጥሬ ውስጠ ዘየ ሴት ስም ባረክ ምስክር